ሰላም እንዴት ናች? ድጋሚ ተመልሰናል። በሶሎ ቪዲዮ ለብቻ የሚሰራው ፖድካስት ይህም አክቹዋሊ ፖድካስት ነው የሚባለው። ለብቻ ቪዲዮ መስራት ለብቻ እንደዚህ ማውራት ፖድካስት ባለም የምትሉ ካላችሁ እዩት፣ ይህም ፖድካስት ነው። ስለዚህ ገስቶቻችን እስኪመጡ ለብቻችን አንዳንድ ሀሳቦች እናንሸራሽራለን ማለት ነው። ዛሬ የምናወራው ስለ ደስታ ነው። ሃፒነስ፣ ሃፒነስ፣ ሃፒነስ። ምክንያቱም ብዙ ሰው እዚህ ምድር ላይ የሚኖረው ለደስታ ነው ብዬ ነው ማምነው እና መወራት ያለበት ቶፒክ ነው። ብዙ ፓድካስት ላይ እጄ ለአወራው ሞክር ያለው፣ ግን ያው ሀሳብን በደንብ ዘርዘር አድርጎ ለማውራት አይመችም። የሰው ፓድካስት ላይ ገዝቶ ነው ማለት ነው። ስለዚህ እዚሁ የራሴ ፓድካስት ላይ ሞደን ቶፒክ ሰፋ አድርጌ አወራላችኋለሁ። ይሄ የኔ አይዲያ አይደለም፣ ከተለያየ መጽሐፍ የሰበሰብኩት ነው። ስለ ሃፒነስ ብዙ መጽሐፎች ተጽፈዋል። ደስታ ምንድን ነው? ደስታ ከየት ነው የሚመጣው? ደስታችን እንዴት ማምጣት እንችላለን የሚለውን ነገሮች ነው በሰፊ የምናወራው። ስለዚህ ትንሽ ረዘም ሊል ይችላል። ይሄ ሶሎ ቪዲዮ ሙሉን ይዩት። ሙሉን ሀሳቡን ሳትሰሙት ካሜንት አታርጉ እና ለእናንተ ደስታ ምንድን ነው የሚለውን ነገር ከቻላችሁ ብትጽፉልኝ ደስ ይለኛል። ደስታ ምንድን ነው ለእናንተ፣ በታች ጻፉልኝ። ኦኬ ደስታ የምንማረው ነገር ነው ነው የሚለው ብዙ መጽሐፍ ላይ የምንማረው ነገር ነው ማለት እንደ ማንኛውም ስኬል ችሎታ እንደ ማንኛውም ችሎታ ተለማምደን ወይንም ወደ ራሳችን የምንጠራው የምናመጣው ነገር ነው ስለዚህ ደስታ የሚለው አሁን ያነበብኩት መጽሐፍ ላይ የምንኖር ሰው ነገር ብቻ አይደለም ወይም የምንመርጠው ነገር ብቻ አይደለም ሃይሊ ፐርሶናል ስኪል ነው ነው የሚለው። ይሄ ማለት ምንድን ነው? እንደ ማንኛውም፣ እንደ ፊትነስ፣ እንደ ኒውትሪሽን፣ እንደ ካልኩለስ፣ እንደ ማንኛውም ክህሎት ወይንም ችሎታ የምናዳብረው ነገር ነው ነው የሚለው። ይሄ ደግሞ በጣም እኔ ስማማበታለሁ። ለእኔ ልክ ነው የምለው ነገር ለእናንተ ሴንስ ላይሰጥ ይችላል፣ ወይም ላትቀበሉ ትችላላችሁ። ወይም የእናንተ ሀሳብ ደግሞ ሌላ ላልቀበሉ ይችላል። ግን እዚህ ላይ የምናወራው ምንድን ነው? በቃ በተቻለ መጠን የኔን ለመስማት ነው እዚጋ የመጣችሁት። የእናንተንም አልስማማን ብላችሁ መጻፍ ትችላላችሁ፣ እሱን እቀበላለሁ። ደስታ ለአንዳንድ ሰው እርካታ ነው፣ ለአንዳንድ ሰው ኮንቴንመንት ነው፣ ድሎት፣ መደላደል ሊሆን ይችላል። ለአንዳንድ ሰው ፍሎው ስቴት፣ የሆነ ፍሎው ስቴት ያለው ነገር ውስጥ ሲገባ ነው። ለአንዳንድ ሰው እንዴት ነው ፍንጥቅጥቅጥቅ ማለት መፈንደቅ። በቃ የተለያየ አይነት ኢሞሽናል ስሜት አለው። ግን ትክክለኛው ደስታ የትኛው ነው ነው ብዙ መጽሐፍ ላይ ብዙ ሪሰርቾች ላይ የሚለው ምንድን ነው? ደስታ ፍላጎታችንን ስናወጣ የሆነ እዚህ ምድር ላይ ህይወታችን ላይ ያሉትን ፍላጎቶች ስናወጣ የሚቀረው ስሜት ነው ነው የሚሉት ሃፒነስ ስ ዘር ወን ዩ ሪሙቭ ደ ሴንስ ኦፍ ሰምቲንግ ሚሲንግ ኢን ዮር ላይፍ ነው። የሆነ ነገር ይጎላል፣ የሆነ ነገር ይቀራል፣ የሆነ ነገር ይቀረኛል፣ የሆነ ነገር አካምቶሽ አላርኮ የሚለው ስሜት ሲወጣ የሚቀረው ስሜት ነው ነው የሚሉት ያስማማናል። ምክንያቱም በቃኝ ማለት ነው ደስታ ብዬ ነው የምማም ነው። በጣም ከባድ ነው። እኔም አይደለም ግን፣ ትክክለኛ ደስታ ይሄ በቃ በቁስ ወይ ቶሎ ቶሎ የሚገኝ ኢንስተንስ ግራቲፊኬሽን ሳይሆን ዘለቄታ ያለው ደስታ ትክክለኛ ሃፒነስ ይሄ ነው ነው የሚሉት። እስቲ እናንተ እንደ ማሰብ ጽፉልኛላችሁ። ስለዚህ ደስታን ምንድን ነው የሚሉት? በፍላጎት የተጠመደ ወጥመድ ነው ነው ብሎ የገለጸው ምንድን ነው ይህንን እፈልጋለሁ ያንን እፈልጋለሁ። ያንን ሳርግ ነው ደስተኛ መሆኑ ያንን ስጨርስ፣ ካገባው በኋላ፣ ሁለት ልጅ ከወለድኩ በኋላ፣ ሶስት ፎቅ ካኖሬ በኋላ አስራ ምናምን በቃ ላርል ይሄ ማቴሪያል ኒድስ እነሱን ነገሮች ሲኖረኝ ነው ደስተኛ ማለት። ልክ አደለም ነው እንዴት ነው? የውስጥ ጸጥ ያለ ደስታ ኢንተርናል ሳይለንስ ሲኖር ነን ደስታ የሚኖረው ነው የሚለው ብዙ መጽሐፍ ላይ ያው ፊል ፍሪ ቱ ዲስ አግሪ አለመስማማት ትችላላችሁ። ምክንያቱም ለሁሉም ይለያያል። ይሄ ለእኔ ነው የተቀበልኩትን ነው እያወራሁላችሁ ያለሁት፣ ለእኔም ይሰራል ብዬ የምገምተውም ማለት ነው። ብዙ ሰዎች የሚመስላቸው ምንድን ነው ደስታ ፖዘቲቭ ታውት ጥሩ ሀሳብ ወይንም መጥፎ ሀሳብ ኔጌቲቭ ታውት፣ ጥሩ ሀሳብ ጥሩ ድርጊት ጥሩ አክሽን ነው የሚመስላቸው፣ ግን ይህ አይደለም። ሁሉ ነገር ጥሩ ሀሳብ ወይም መጥፎ ሀሳብ ይይዛል ሀሳብ ብቻውን ፓዚቲቭ ታውት ሊሆን አይችልም። ያው ይሄ የኔ ሀሳብ የኔ አይዲያ አይደለም። የምታውቁት ከሆነ ታውቲ ቻንግ የሚባለው ፊሎሶፈር ያወራው ነገር ምንድን ነው ስለ ዱዋልቲ ወይም ፖላሪቲ ነው የሚያወራው። ዱዋልዲ ወይ ፖላሪቲ ባጭሩ ለመግለጽ ደስተኛ ነኝ አንድ ሰው ሲል የሆነ ጊዜ ተከፍቻ ቃለው ማለት ነው። የሆነ ሰው ያምራል ወይ አትራክቲቭ ነው ስንል አንአትራክቲቭ የሆነ ሰው እናቃለን ማያምር ሰው እናቃለን ማለት ነው ይሄ ፖላሪቲ ወይም ዱዋሊቲ ነው የሚባለው ይሄ በደንብ ሀሳቡን ግቡና እዩት ታያቲ ቻንግ ያለው የእሱ ሀሳብ ነው ስለዚህ ሁሉ ነገር ግሬትነስ የሚባለው እዚህ ምድር ላይ ከሳፍሪንግ የሚመጣው ለዛ ነው ፖላሪቲ ወይም ዱዋሊቲ የሚባለው ሀሳብ በጣም ነው የምወደው ይሁን ነገር ብቻውን ሊሰራ አይችልም ግትሬት የሚገርም ነገር ነው ሲባል ከጀርባው የሆነ ነገር አለ። ከጀርባው ደግሞ ያለው ምንድን ነው? ሰፍሪንግ ሊሆን ይችላል፣ ወይም ሌላ ነገር ሊሆን ይችላል። ብቻውን አይሰራም ነው። ብርሃን አለ ካልን ጨለማ አለ እንደማለት ነው። ይንግ ያንግ ነው። ስለዚህ ኔጌቲቭን አፕሪሺዬት ማድረግ አለብን፣ ወይንም ማየት አለብን፣ ፖዚቲቭን ለማየት ህይወት ላይ ማለት ነው። ለእኔ ደስታ ፓዚቲቭ ቶት ጥሩ ሐሳብ ወይንም መጥፎ ሐሳብ ሲቀር አይደለም። ዋናው ምንድን ነው? ፍላጎታችንን ስንቀንሰው ነው the absence of desire especially ደግሞ the more your material external things desireአችን ሲቀንስ ነው። ያው እዚህ ካፒታሊዝም ዓለም ላይ የኖርን ይህንን መናገር በጣም ከባድ ሊሆን ይችላል፣ ግን እውነታው ይሄ ነው። ደስታችን የሚጨምረው የዛኔ ነው። እና ከሁሉም በላይ ደግሞ ፕሬዘንት ስንሆን እዚህ ጋር አሁን ስንሆን ደስታችን ይጨምራል። ስለ ፊውቸራችን ስናስብ ወደፊት ወይ ወደ ኋላ ሪግሬት ስናረግ ወይ እኔ እንደዛ እንደዛ ተፈጥሮ በጣም ያሳዝን ያናዳል፣ ምናምን ስንል እንደዛ ደግሞ ነገ አረጋለሁ ምናምን ስንል የዛሬውን ደስታችን እንነጠቃለን። ይሄ ሙሉ ለሙሉ ፕሬዘንት መሆን ከባድ ቢሆንም ብዙ ፐርሰንት ግን እዚው ፕሬዘንት ማይንድፉል ለመሆን መሞከር አለብን፣ ደስተኛ መሆን ከፈለገን ማለት ነው። ምክንያቱም የብዙ ሰው ጎል የብዙ ሰው ፍላጎት እዚህ ምድር ላይ ደስታ ስለሆነ ማለት ነው። ደስ የሚል እንደውም አባባል ይላል ንባ ረቨካት በጣም ስማርት ነኝ ካልክ ሀው ካም ዩ ናር ሃፒ። ብዙ ስማርት ሰዎች ደስተኛ አልሆነው አሉ። ለምን ደስተኛ አልሆንክም የሚለው ነገር አለ። በጣም ነው የምስማማበት። ትወለድ አለ። ሴንስሪ ኤክስፒሪየንሶች አሉ፣ ስቲሙለስ ኤክስፒሪየንሶች አሉ፣ ላይት አለ፣ ከለር አለ፣ ሳውንድ አለ፣ ስሜት የምነካው የምንዳስሰው የምናሸተው ነገር አለ። ከዛ እንሞታለን። እንዴት ኢንተርፕሬት እንደምናደርገው የኛ ምርጫ ነው፣ ህይወትን ማለት ነው። የሁሉም ሰው ምርጫ ነው። ስለዚህ ደስታ ምርጫ ነው ካልክ ደስተኛ ለመሆን እንጥራለን ማለት ነው። ደስታ ግን ምርጫ አይደለም ብሎ የደመደመ ሰው በቃ፣ ደስታ ከመጣ ይምጣ ይንካኝ፣ ካልመጣ ደግሞ በቃ ይምጣ ነው ስለዚህ ደስታ ምርጫ ነው ስንል ብለን ስናምን ደስታን ወደ ራሳችን ለማቅረብ ለማምጣት የሚያስደስተንን ነገር ቀናችን የሚያስተካክለውን ነገር ማድረግ እንችላለን ማለት ነው። ስለዚህ በጣም ስማርት ነኝ የምትሉ ሰዎች እዚህ ጋር መሰመር ያለበት ሃው ካም ዩ አር ሀፒ፣ እንዴት ደስተኛ ልሆናችሁ ይኸው። በጣም የማምነው ደግሞ ነገር ምንድን ነው፣ ሁሉም ሰው ሪስፖንስብሊቲው ራሱ ጋር ነው፣ ሀላፊነቱ ራሱ ጋር ነው፣ የራሱ ደስታ እጁ ላይ ነው፣ ሁላችንም ሪስፖንስብል ነን ደስተኛ ለመሆን ሌላኛው ሀሳብ ምንድን ነው? ትክክለኛ ደስታ ከውስጥ የሚመጣ ደስታ የሰላም ሳይድ ኤፌክት ነው ነው የሚለው ትሩ ሃፒነስ ኢስ ሳይድ ኤፌክት ኦፍ ፒስ ነው የሚሉት ብዙ ሰዎች። ስለዚህ ፒስን ነው ማስቀደም ያለብን፣ ሰላምን ነው ማስቀደም ያለብን። ሰላም ደግሞ ብዙ ጊዜ የሚመጣው ነገሮችን ከመቀበል ነው። አክሴፕተንስ ለመቀየር በጣም ስንሞክር ኤክስተርናል ኢንቫይርመንት ላይ ያሉትን ነገሮች ደስታችን ይነጠቃል ነው። ስለዚህ መጀመሪያ ፎከስ ማድረግ ያለብን ሰላም ላይ ነው። ሰላም ይበልጣል ከደስታ ነው ሀሳቡ። ደስተኛ ለመሆን ማድረግ ያለብን ብዙ ነገሮች አሉ። ራሳችንን ስናውቅ ለምሳሌ እኔ ሜዲቴት ሲያደርግ በጣም ደስተኛ ያደርገኛል ስለሚያረጋጋኝ። ማይንድፉልነስ ሜዲቴሽን፣ ፊሎሶፊ መጽሐፍ ሳነብ ደስተኛ ያደርገኛል። ከደስተኛ ሰዎች ጋር አብሬ ስውል ወይም ብዙ ጊዜን ሳሳለፍ ደስተኛ ያደርገኛል። ከፖለቲክስ ከፖለቲካ ስርቅ ደስተኛ ያደርገኛል። ዜና ሳላይ ደስተኛ ያደርገኛል። ማተር ለማያደረጉ ለማይገባቸው ነገሮች ሳልጨነቅ ስቀር ደስተኛ ያረገኛል። ፀሐይ ቫይታሚን ዲ ሳገኝ በጣም ደስተኛ ያደረገኛል። ኔቸር ውስጥ ሰሆን ደስተኛ ያደረገኛል። በተለይ ውሃ ያረጋጋኛል። ኤክሰርሳይዝ ሳረግ፣ ወርክአውት ሳረግ በጣም ደስ ይለኛል እና ቀስ በቀስ ቤዝ ላይኑን የደስታችሁን ቤዝ ላይን ማስተካከል እንችላለን። በአንድ ይዘለን ደስተኛ ባንሆንም ግን ቤዝ ላይኑ ቀስ በቀስ የሚያስደስተንን ነገር እያደረግን ቀናችንንም ደስታችንንም ማምጣት እንችላለን። ምክንያቱም ክህሎት ነው ነው የሚለው you can slowly improve the baseline of your happiness fitness አሁን እኔ በጣም ደስተኛ አድርጎኛል፣ እና የምትችሉ ሰዎች ኤክሰርሳይዝ አድርጉ። ስለዚህ ደስታ ምርጫ ነው ነው ምንድን ነው የሚለው በጣም ደስ የሚል ካንሰብት አለው ደስታ ፍቅር እና ፓሽን ዝም ብለን የምናገኘው ነገር አይደለም። እስ ደ ቾይዝ ዊ ሜክ የምንመርጠው ነገር ነው። ደስታ ፍቅርና ፓሽን ፓሽን በአማርኛው መተርጎም ስላልቻልኩ ነው። እነዚህ ነገሮች ዝም ብለን የምናገኛቸው ነገሮች አይደሉም። እስቲ ቾይዝ ዩ ሜክ የምንመርጠው ነገር ነው። ደስታ እዘ ቾይዝ ዩ ሜክ እና አስኪል ዩ ደቨሎፕ ችሎታ ነው። ቅድም እንዳወራ ነው እንደ ማንኛውም ክህሎት እና ደስተኛ ለመሆን ፕሬዘንስ ያስፈልገናል። ፕሬዘንት ለመሆን እንጣር በተቻለ መጠን። ለምሳሌ የሆነ መንገድ ላይ ዋክ ስናደርግ ትንሽ ፐርሰንት ፕሬዘንት ኦፍ አር ብሬን የአእምሯችን ፕሬዘንት የሚሆነው፣ ሌላው ፓስት ላይ ሪግሬት እያደረገ፣ የተወሰነ ፐርሰንቱ ደግሞ ፊውቸር ላይ እያሰበ ነው። እና የዛኔ የዚህን የሚያምር ዓለም ቢዩሪ እንነጠቃለን። አናየው። ቢዩሪን ኤቭሪቲንግ አይታየንም። ግሬትፉል ልንሆን አልችልም። ለተሰጠን ቀን ተመስገን ልንል አልችልም፣ ፕሬዘንት ካልሆነን። ስለዚህ ፕሬዘንት መሆን ብዙ ጊዜ የማወራው ለዚህ ነው። በጣም ወሳኝ ነው። ሙሉ ለሙሉ ፕሬዘንት መሆን ባይቻልም በተቻለን መጠን ግን ማይንዳችንን ትሬይን ማድረግ አለብን፣ ፕሬዘንት ለመሆን ማለት ነው። ፊውቸሩንም በጣም ያው ግድ ነው ማሰብ ወደፊቱ፣ ያለፈውንም ማሰብ ያው ያስገድድናል ሰው ስለሆን፣ ግን ብዙውን ፐርሰንት ፕሬዘንት ለማድረግ እንሞክር ነው እና ብዙ ደግሞ ደስታ ላይ የሚወራው ነገር ምንድን ነው አንሃፒነስ ወይም ደስታችንን ብዙ ጊዜ የሚነጥቀን ነገር የድሮውን ያለፈውን ነገር ከአሁኑ ጋር ክምፔር በማድረግ ነው፣ በማነጻጸር ያለፈውን ነገር ለምሳሌ አሪፍ ቬኬሽን ትሪፕ ካሳለፈ አንድ ሰው ወይኔ እኮ የአሁኑ ህይወቴ በጣም ይደብራል፣ ለኛው በጣም ደስ ይላል እያለ ማይንዳችን ክምፔር ያደርጋል። የዛኔ ደስታችን ይነጠቃል። ደስታ እንደ ማንኛውም ለምሳሌ አንድ ሰው ኢኮኖሚክስ ማወቅ ከፈለገ ወይ አግሪካልቸር ማወቅ ከፈለገ እዛ ላይ ያለውን ታፒክ በደንብ ሰብስቦ ያጠናል፣ አይደለ መጽሐፎች የወጡትን ያነባል፣ ፓድካስቶች ይሰማል፣ ኤክስፐርቶች ያነጋግራል። ምክንያቱም ስለዛ ነገር ማወቅ ስለሚፈልግ ማለት ነው። ገበሬ ለመሆን አንድ ሰው ከፈለገ ያው ባህላዊ ገበሬ መሆን ይችላል። ግን ኤክስፐርት የሆነ ገበሬ መሆን ከፈለገ ወይ ኢኮኖሚስት መሆን ከፈለገ ብዙ ዳታዎች ብዙ ኖሌጆች ሰብስቦ ወደዛ መጠጋት ይችላል። ደስታም እንደዛ ነው ነው ደስም የሚል አባባል አንዳለ ንቃት ማለት ወይንም ኤንላይትንመንት ማለት በሀሳብ መካከል ያለ ክፍተት ነው ይላል። በጣም ወደው አባባል ነው። ኢዝ ዘ ስፔስ ብትዊን ታውትስ ኤንላይትንመንት ማለት ያ ነው። ኤንላይትንመንት ኢዝ ዘ ስፔስ ብትዊን ታውትስ ወይንም ንቃት ማለት በሀሳብ መካከል ያለ ክፍተት ነው። ስለዚህ ኤንላይትንድ ዝም ብለን ሄደን የሆነ ወይ ሳንድ ላይ ሄደን ወይ ጉሩ ወይ ምናምን ምናምን አይደለም። ኤንላይትንድ ነው የሚባለው፣ ኤቭሪ ሞመንት ላይ ኤንላይትንድ ልንሆን እንችላለን፣ ፕሬዘንት ስንሆን ማለት ነው። በሀሳብ መካከል ያለ ክፍተት ነው ኤንላይትንመንት ነው የሚሉት፣ እኔም እስማማለሁ። ደስታ ሰላምን ይፈልጋል። ለእኔ ደስታ ይሄ መፈንጠዝ ወይንም በቃ ምቾት ወይንም እርካታ አይደለም፣ ሰላም ነው። ኤንግዛይቲ ሲጠፋ የሚቀጥለው ነገር የሚቀጥለው ነገር የሚቀጥለው ነገር ሲል አይምሯችን ሲረጋጋ፣ አንዳንዴ በጣም ሞዶ አንድ ካንሰፕት አለ። አንዳንዴ ቁጭ ብለን ምንም ነገር ሳናረግ ስልካችንን አስቀምጠን ነው መጽሐፋችንን አስቀምጠን፣ ዘፈን ሳንሰማ ምንም ቲቪውንም አጥፍተ ነው ቁጭ ብለን ሀሳባችንን ማዳመጥ መቻል አለብን። ግን ከባድ ነው። ኤንግዛይቲያችን ተነስ፣ ያንን አርቅ፣ ያንን አርቅ፣ ያንን አላረክም፣ ይህን ብታደረገው ናም ብሎ የጨቀጭቀን ና ያስነሳናል። ኤንግዛይቲ ማለት ሲሪስ ኦፍ ረኒንግ ታውት ነው የሚሉት ሀሳብ ላይ ሀሳብ ሀሳብ ላይ ሀሳብ ሀሳብ ወደፊት ለማይደረግ ነገር መጨነቅ ለማየው ነገር ኤንግዛይሪ አታክ ውስጥ እንገባለን ማለት ነው። ስለዚህ ሁሌ ኤንግዛይሪ ውስጥ እንገባ፣ ይሄ ኤንግዛይሪ ይሻለኛል፣ ይሄ ሀሳብ ይሻለኛል ወይ ሰላም ይሻለኛል ብሎ መጠየቅ በጣም ወሳኝ ነው። ደስተኛ ሰው ደግሞ ማለት ሁሌ ደስተኛ የሆነ ሁሌ የሚስቅ ሁሌ አይደለም ነው። ይሄ በጣም መሰመር አለበት። ኤፍርትለስሊ ኢምፕሩቭ የሚያደርግ ነው ደስታውን ለማምጣት ኢነር ፒሱ የውስጥ ሰላሙን በቀላሉ የማይሰጥ ሰው ማለት ነው ደስተኛ ሰው። ምክንያቱም ፒስ ስለሚያስፈልግ ለደስታ ማለት ነው። ይሄ ነገር በጣም ወሳኝ ነው። ፒስ ሰላም እና ደስታ አብረው የሚሄዱ ነገሮች ናቸው። ስለ ፍላጎት ቅድም ብዙ አውርተናል፣ ግን ፍላጎትን ወይንም ዲዛይር የሚባለው ነገር ብዙ ጊዜ ደስታችንን ይነጥቀዋል። ፍላጎት አያስፈልገንም እያልኩ አይደለም። ሰውነን ፍላጎት አለን፣ ጎል አለን፣ ግድ ነው ግን በተቻለ መጠን የማያስፈልግ ዲዛይር አያስፈልገንም ለማለት ነው። እሰ ኮንትራድ ዩ ሳይን ዊ ሰልፍ ቲል ዩ ጌ ዎ ዩ ዋት የምትፈልገውን ነገር እስክታገኝ ድረስ ከራስ ጋር የምትፈራረመው ኮንትራት ነው ዲዛይር ማለት ወይ ፍላጎት ማለት። እስከዛ ግን ደስታይን ይኸው አልፈልገውም ብለ የምትፈርመው ነው። እሰ ኮንትራድ ዩ ሳይን ዩር ሰልፍ ከራስ ጋር የምትፈርመው ኮንትራት ነው። ደስተኛ አልሆንም ይሄን ነገር እስካገኘው ብለ። ስዋ ዲዛይርስ ሁሉ ፍላጎት በበዛ ቁጥር ደስታችንም እየተነጠቀ ነው የሚመጣው። አንዱ ጓደኛ መኪና ሊገዛ በጣም አሪፍ መኪና ኒው ኤሌክትሪክ ቤንዝ ሊገዛ ኢኪዩ ሰምተን የሚባል ብቻ ሊገዛ እሱን መኪና አንድ ሳምንት ሲቀረን በቃ ከኔጋም ሆነ ከማንም ጋር ሆነ በቃ ኦንላይን ስለ እሱ ሪሰርች ስናደርግ፣ ሲተኛ ስለ እሱ ነው የሚያ ሪቪው፣ ምን ምን ምን ምን ገዛው፣ መኪናውን በጣም ሰ ቬሪ ናይስ ካር። ከስድስት ወር በኋላ ግን የለም ያ ስሜት ሰውነን ያስፈልጋለ የስሜት አያስፈልግም እያልኩኝ አደለም ዝም ብለን ሄደን ሳንድ ላይ በቃ መድተት እያደረግን ኢነር ፒስ ጫካ ውስጥ ምናምን እንኑር እያልኩኝ አይደለም። እኔ ራሴ በዚህ ውስጥ ያለው ሰው ነኝ፣ የዚህ ተጠቂ ነኝ። ግን ደስታ አሁን ነው የሆነ ቀን እደሰታለሁ የሚለው ሀሳብ በተቻለ መጠን ከምሬ ነው። አሁን ነው በቃ፣ ከዚህ በላይ ላቭሊን ልንሆን አንችልም። ስ ራይት ታም ቢ ሃፒ እና አሁን ደስተኛ ያለሁን ፕሬዘንት ነውን። ደስ የሚል አንድ ካንሰብት አለ። መጽሐፉ ላይ ምን ይላል? ወጣት እያለህ ጤና አለሃል፣ ታይም አለሃል፣ ግን ብር የለህም። ሚድል ኤጅ ላይ ደግሞ ስትሆን መካከል እድሜ ላይ ስትሆን ደግሞ ብር ይኖረሃል፣ ጤና አለህ፣ ግን ጊዜ የለህም። ስታረጅ ደግሞ መጽሐፉ ላይ የሚለው እኔ የማልስማማበት ነገር አለ። መጽሐፉ ላይ ምን ይላል? ብር አለህ አለ፣ ጤና አለህ አለ፣ ግን ጊዜ የለህም አለ። ኖ ኖ ኖ ኖ፣ ብር አለህ ስታረጅማ፣ ጤናም የለህም፣ ግን ጊዜም የለህም። ሶስቱም ሁለቱም ነው የሌለ ያለህ ብር ነው። መጽሐፉ ላይ የሚለው ጤና አለህ ነው የሚለው፣ እኔ ግን ጤና የለህም ነው የሚለው ታይም ታይም ይላል። ልክ ብሩን ስንይዘው የሆነ ፒክቸር ካያች፣ ልክ ብሩን ሲይዘው በቃ ታይሙ ላይ ደርሷል፣ የሚሞትበት ላይ ሁሉንም አንድ ላይ ለማድረግ ሞክር። ይቻላል፣ ደግሞ ጤናም፣ ታይምም፣ ብርም ያላቸው ሰዎች አሉ። ስ ፓ ብዬ ነው የማምነው። ይቻላል የኮንፊሽየስ አባባል አለ። ኮንፊሽየስ የምታውቁት ከሆነ በጣም የምወድለት አባባል ዩ ሃፍ ቱ ላይፍስ ይላል፣ ኤንድ ሰከንድ ዋን ቢጊንስ ዌን ዩ ሪላይዝ ዩ ኦንሊ ሃፍ ዋን። ሁለት ህይወት አለ አለ። ሁለተኛው ግን የሚጀምረው አንድ ህይወት እንዳለ ስታቅ ነው ይላል። ከባድ አባባል ነው። እንደምትሞት አስታውስ ነው ባጭሩ። ሁለተኛው ህይወት ግን ጀምሯል፣ የብዙ ሰው ይጀምር አይመስለኝም። ምክንያቱም ሞትን ስለሚረሳ ማለት ነው። ደስ የሚል አባባል ነው ኮንፊሽስ። ሌላኛው ምንድን ነው በጣም የምወደው ቢኤልስ የሚባል እንዴት ፕሮናውንስ እንደሚደረግ አላቀም፣ ቢኤልኤአይኤስኢ ነው ፓስካል አይ ቲንክ ባይዘው ፓስካል ነው አባባሉ። ፕሮናውንስ ሲደረግ ባይዘው ፓስካል የሚባል ምና አለ የብዙ ሰዎች ችግር ለብቻ አንድ ክፍል ውስጥ ቁጭ ካል ይፈታላል። ለ30 ደቂቃ ም ምሰልፍ የብዙ ሰው ችግር የሚነሳው የሚጀምረው አንድ ሩም ውስጥ ለብቻ ቁጭ ማለት ስለማይችል ነው። ስሽን ስላለ ማለት ነው። ቅድም ማወርቻለሁ ለ ሰላሳ ደቂቃ ሁሉ ነገር አስቀምጠን ስልክ የለ ዘፈን የለ ሶሻል ሚዲያ የለ ቲቪ የለ መጽሐፍ የለ ለብቻችን ቁጭ ብለን ሰላሳ ደቂቃ ከራሳችን ጋር ብንሆን ብዙ ነገር ስለ ራሳችን እናቀድ ነው። ብዙ ነገር መፍታት እንችላለን። ሞክሩት። ሌላኛው በጣም መወራት ያለበት ቅናት ነው። ቅናት ደስታን ይነጥቃል። በቃ ኤኔሚ ኦፍ ፒስ ነው ወይም ፒስ ኦፍ ማይንድ በቀና ቁጥር ለትንሽ ጊዜ ደስ ሊያደርግ ይችላል፣ ግን ጊዜ በሄደ ቁጥር ብቸኝነት ይሰማናል። ኔጌቲቭ ነገር ህይወት ላይ ማየት እንጀምራለን። በጣም መጥፎ ነው። ቅናት ደስታችን ተነጠቀ ማለት ነው። ይሄ ምድር ላይ ለብቻችን የመጣ ነው፣ ለብቻችን ነው የምንሄደው። ሲንግል ፕሌየር ነው ነው የሚለው ብቻችንን የምንጫወተው ጌም ነው። ማልቲፕሌየር እና ሲንግል ፕሌየር አለ። ያው የምታውቁ ከሆነ ጌም የምትጫወቱ ከሆነ ይሄ ግን ሲንግል ፕሌየር ነው። ች ምድር ከሶስት ጀኔሬሽን በኋላ ማንም የሚያስታውሰን የለም። የቅድሚ ቅድሚ አያቱን የሚያቅ ብዙ ሰው የለም፣ ትንሽ ሰው ነው። እንደነሱ እንረሳለን። እና እዚህ ከመምጣታችን በፊት ኖባዲ ኬርስ፣ ስንሄድም ከሆነ ጊዜ በኋላ እንረሳለን። ኖባዲ ኦ ኬር ነው ሊያስገድላቸው የፈለጉት ሀሳብ። ስለዚህ በተቻለ መጠን ቅናታችንን እንቀንስ። ሁሌ ስንቀና ማስታወስ ያለብን ነገር ምንድን ነው? ለምሳሌ ሀብታም ሰው አይተን ስንቀና ብዙ ሰው ይቀናል፣ እኔም እቀናለሁ። ስቀና ለራሴ የምጠይቀው ያንን ሰው የሚሆን ትፈልጋለህ? እሱ የከፈለውን ነገር ትከፍላለ? እኛ ሀብቷን ብቻ ነው ነው የምትፈልጋት፣ ሙሉ ፓኬጁን ግን ትከፍላለህ። ብዙ ሰው አይከፍልም። ስለዚህ አትቅኑ፣ ምክንያቱም ደስታችሁ ይነጠቃል። ይሄኛው ካንሰፕት ደግሞ ምንድን ነው ሀፒነስ ኢስ ቢልት ባይ ሀቢትስ ነው የሚለው በልምድ የሚገነባ ነገር ነው ደስታ ቅድም ችሎታ ነው ብለናል ያው ጄኔሪክሊ ደስተኛ ሰው ሆኖ የሚፈጠር አለ ኤንቫሮንመንት ማተርስ ያው የተወለድንበት አካባቢ ለደስታ የሆነ ካንትሪቢሽን ይኖረዋል ስኪሉን ግን መማር እንችላለን ነው ልክ ስናምን ደስታን ማምጣት እንችላለን። ደስታ ስኬል ነው ብለን ስንጀምር ከዛ ይጀምራል ደስታችን መጨመር፣ ምክንያቱም መጣር እንጀምራለን። የሚያስደስተኝ ምንድን ነው? ካሜንት ላይ ጻፈውን የሚያስደስታችሁ ነገር። ለምሳሌ በሳይንሱ አልካው በጣም መጠጣት ለተወሰነ ጊዜ ደስተኛ ያደርገናል። ኢንስታንት ግራቲፊኬሽን ነው ግን ሎንግ ተርም አያደርገንም። እንደውም ስቴብል የሆነ ሙድ እንዳይኖረን ነው የሚያደርገው። ብዙ ጊዜ በጣም አልኮል የሚጠጣ ሰው ይዩት። ስቴብል ያልሆነ ሙድ ነው፣ በጣም ጥስጥስጥስ ከዛ ይወርዳል ምናም ምናም ምናም። ቅድም ያወራዋቸዋሉ ማድረግ ያለብን ነገሮች፣ ይሄ ለእኔ የሰራውን ነው። ለእናንተ ደግሞ የሚሰራ ብዙ ነገር አለ። ደስታችሁን የሚጨምረው መጠጣት ነው የሚያስደስተኝ ካል አንድ ሰው አሜን ጋ ሄድ። ቅድም እንዳልኩኝ ሁሉ ነገር መስማማት የለብንም። ብዙ ጊዜ የሆነ ነገር ስንፈልግ የሆነ ነገር ልንገዛ ስንል ሰውነን ያስፈልገን ይችላል። ግን መጠየቅ ያለብን ቅድም እንዳወራ ነው ፍላጎት ነው ደስታን ብዙ ጊዜ እየነጠቀን ያለን። ስለዚህ ይሄ ነገር ያስፈልገናል ወይ ብለን እንጠይቁሌ አርባ ነገር ስንሰበስብ ወይ አርባ ሁለተኛውን ጫማችንን እንገዛ ስንል ያስፈልገናል ወይ እጠቀምበታል ወይ የሚለውን ነገር እንጠይቅ። ስሜታዊ የሆነ ክምፓልሲቭ የሆነ ውሳኔ አንወስን። ነገሮችን ስንሰበስብ ሚኒማ ውስጥ ለመሆን እንጣር። ቅድም እንዳልኳችሁ ለኒያውን በጣም ደስታ እንዲጨምርልኝ ና በደንብ ማቀው በእርግጠኝነት የነገርኳችሁ ነገር አለ። አንደኛው ፌትነስ ነው። በደንብ ደስተኛ አድርጎኛል። የእናንተን ደግሞ መፈለግ የራሳችሁ ኃላፊነት ነው፣ ምክንያቱም ደስታችሁ የራሳችሁ ኃላፊነት ነው። ቅድም እንዳልኳችሁ አንፍረድ። ሌላኛው ደግሞ ማውራት የምፈልገው ብዙ በፈረደን ቁጥር ልክ ቅድም እንዳልኩት ብዙ የሚፈርድ ሰው ብቻውን ነው የሚቀረው። በትንሽ ጊዜ ደስ ይለዋል እዚህ ጋም፣ ከዛ ግን እን ሎንግ ተርም ዝም ብሎ ለራሱ ለማስደሰት እንደፈረደ ሲያቅ ብቻውን ይቀራል። እዚህ እችንም ምድር በፖዚቲቭ ላይ አይችልም። ፈራጅ ሰው ኔጌቲቭ ኔጌቲቭ ነገር ነው የሚያየው። ማይንዱ ትሬን የተደረገው በዛ ነው። ይህም ደስታችንን ይነጥቀዋል። እንደ ቅናት ፈራጅ አንዱን ሌላኛው በጣም ይሰራል የሚለው ለብዙ ሰው ደስተኛ እንደሆናችሁ ስትናገሩ እሱን ፕሩቭ ለማድረግ በጣራችሁ ቁጥር ደስተኛ እየሆናችሁ ትመጣላችሁ፣ ነው የሚለው ሪሰርቹ ወይም ሳይንሱ። ይህንን ሳያውቅ አንድ የሆነ ገጠር ውስጥ ወይ እርሻ ውስጥ ደስተኛ ሰው አለ። እኔ ደስተኛ ሰው ይህንን ግዴታ ማወቅ አለበት እያልኩኝ አይደለም ግን የሚለውን ነው መጽሐፉ የሚለውን፣ ሪሰርቾቹ የሚሉትን፣ እኔም የሚመስለኝን ነው እያወራን ያለ ነው እና ለጓደኛችሁ እኔ በጣም ደስተኛ ሰው ነኝ ስትሉ፣ ያንን ፕሩቭ ለማድረግ ስለምትጥሩ ሁሌ ደስተኛ ትሆናላችሁ ን ላንግ ተርም። ምክንያቱም ጥረት ስኬል ስለሆነ ቅድም እንዳወራ ነው እና ብዙ ሚስጥር ደግሞ ሲኖራችሁ ደስታችሁም ይነጠቃል ባይ ነኝ እኔ ምክንያቱም ሚስጥሩን ለመጠበቅ ብዙ ጊዜ ስለምንጥር ማለት ነው። ሶሻል ሚዲያ መቀነስ በእርግጠኝነት ደስተኛ ያደርጋችኋል። ሞክሩት። እኔ በደንብ ነው የምሞክረው። የሞከርኩት ደስተኛ አድርጎኛል፣ ምክንያቱም ዝባዝንኬ፣ መጥፎ ኒውስ፣ የማያስፈልገኝን ኢንፎርሜሽን ስለማልሰበስብ። ይኸው ለእኔ የሰራው ነው ሞክሩት ብዬ ያው እዚህ ቻናል ላይ ከመጣችሁ ለእናንተ ለመናገር ነው። ሴሮቶኒንን ለመጨመር መሞክር ያለ ድራግ፣ ቅድም እንዳወራ ነው በኤክሰርሳይዝ ሰንት ቫም እንዲ በማግኘት ጥሩ ጥሩን በማሰብ ፓቭ ታውት ከሁሉም በላይ ደግሞ ሃነን ይላል ምንድን ነው ነገሮች መቀበል ስንቀበል ደስተኛ እንሆናለን። እንዳለው ስንቀበል መቀየር የማንችለውን ነገር ብዙ ጊዜ ማወቅ ያለብን ይሁን ነገር ሲፈጠር ህይወታችን ላይ ሶስት ምርጫ ነው ያለን አንደኛው መቀየር አንደኛው መቀበል አንደኛው ደግሞ መተው ስለዚህ ከሶስቱ ምርጫዎች ውስጥ አንዱ ማድረግ ነው። አንድ ቀን እንሞታለን፣ እሱን አንርሰው እና እዚህ ላይ በጣም የምንሮጥበት የምንዳክረው ነገር በቃ ውድ ምክንያቱም ብዙ የተረሱ ሀሳቦች ሰዎች አሉ። ለመሳቅ እንሞክር፣ ደስታችንን ያመጣል የሚስቅ ሰው የሆነ ሰው እናስደስት ደስታ ይሰጠናል ሰው ስናስደስት በመስጠት ደስታ ይገኛል ይህን ሞመንት አፕሪሺየት እናድርገው ከምንም ነገር በላይ ደስታ እዛ ውስጥ ስላለ እና መስራትንም አንርሳ በስራ ውስጥ ደስታ ስላለ ማለት ነው የምንወደውን በመስራት ይህን ይመስላል እንግዲህ ስለ ሃፒነስ የሰበሰብኩት ነዋዎች ስለ ሃፒነስ ያነበብኳቸው መጽሐፎች ከፈለጋችሁ ቴሌግራም ላይ ፖስት አደረግላችኋለሁ። አንድ በፖድካስት ብላችሁ ቴሌግራም ላይ ሰብስክራይብ አድርጉ። ይህንንም ቻናል ሰብስክራይብ ማድረግ አትርሱ። በዚህ ነው መታበረታቱኝ። በጣም ነው የማመሰግነው። እዚህ ድረስ ካያችሁት ደስተኛ ለመሆን ጣሩ። ሰላማችሁን ለመጠበቅ ሞክሩ። ሰላም ያለው ደስታ እመኝላችኋለሁ። ፒስ